ትላንትና ጠዋት ብሩኬ በኢንስትግራሙ ላይ ሰዓት ሂስትሪ አድርገው ነበር፣ አይደለም ቪዲዮን ሲለቀቅ ማታስ ነው ብላችሁ ብዙዎቻችሁ ቴምብሌት እያደረጋችሁ ነበረ። ግን አይደለም እኔም አድርግ ያለው ባይ ዘ ወይ አይደለም። አንደኛ የቅዱስ ሰዓት የሴት ሰዓት ነው፣ ቦክሱ ቡኒ ነው። ሁለተኛ የብሩኬ ሰዓት የወንድ ነው፣ ቦክሱ ጥቁር ነው ማለት ነው። ግን ደግሞ የድራማው መጨረሻ መቻየንና ነው የብርኬ ይሁን የሀይሚ ይሁን ሳናቅ መጨረሻ አይተን ብንፈርድ ይሻላል ብዬ አስባለኝ። ሰላም ሰላም ጥን ስጥልኝ፣ ውድ የሰኒ ቤተሰቦች እንዴት አደራችሁ? እንደምናረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በየላችበት ብዝት ይበልልኝ። እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት መታሰባቸው ቀን በሰላም አደረሳችሁ። እንኳን አብሮ አደረሰን። እንዴነቱ ደና ናችሁ? እግዚአብሔር ይመስገን። ለቤት ያድስ ሆናችሁ ሰብስክራይብ እያደረጋችሁን አበረታቱኝ። የምር አይከፈልም፣ ሰብስክራይብ አድርጉ እሺ። ላይክም አድርጉ፣ ላይክ እኮ በጣም ኢምፖርታንት አለው። የምር እና አመሰግናለሁኝ። በዚህ ስለ ሁሉም ነገር ላይክ ስለምታደርጉኝ፣ ሰብስክራይብ ስለምታደርጉኝ፣ ኮሜንት የምትሰጡኝ የእውነት በጣም ነው የማመሰግነው። ማርያምን እግዚአብሔር ያክብርልኝ። እና ትላንትና ጨረቃዎቹ ባይዘዌይ በጣም ደስ ይል ነበር። የትላንት ነው የምር ተመችቶኛል። ከመጀመሪያው እስከ መጨረሻ ተመችቶኛል። አሪፍ ነው። የድሮ ሀይሚና የድሮ ብሩክ ነው ያየሁበት። እየተመለሱ ነው ወደ ራሳቸውን ማለት ነው። እና ከትላንትና ወደ ብሩክ ቤት የተለቀቀውን ቪዲዮ ደስ ቢለንም ግን መጨረሻው በጣም በቃለልለ የሆነ አንጠልጣይ ፍልምን ያደረጉብን ማለት ነው። አንተን ታሪፍ ታውቃላችሁ። በቃ መጨረሻው ላይ በቃ የሆነ በቃ ሰንስፌስ የሚያደርግ ነገር ላይ ነው የሚቋጨው ማለት ነው። ሶ ሀይሚ ትላንትና ስልክ አጠፋለው ምናምን እያለች ነበረ፣ እና ቤቷ ድረስ ነው የሄደው፣ እና በጣም ደስ ይላል። ከዚህ በፊት ራሱ ቤቷ ሄደ ብታስረዳት ነገር ይሄና ክልም መንገድ አትሄዱም ነበር ብዬ አስባለሁኝ። ሁለት እልኸኞች ሁለት አልሸነፍ ባዮች በጣም እኔ እንጃ ባልና ሚስት እኔ እንጃ። እግዚአብሔር ይሆናችሁ እናንተማ። ብቻ ደስ ይላል። ትላንትና ባወራችሁትን ወይ የእውነት በጣም በቃል አይደለ ከአሁንም ትመልሱታላችሁ ብዬ አስባለሁኝ። ይሄ ሁሉ ኦዲየንሶቻችሁ ያስከፋችሁ ኦዲየንሶቻችሁ ከእነሱ ጋራ እልህ መገባት አልነበረባችሁም። ይሄ ትልቅ ስህተት የእናንተ ስህተት ነው፣ በጣም ትልቅ ማለት ነው። ሲሆ፣ አሁን እነሱ ተሳሳቱ፣ እናንተም ከእነሱ ጋር መሳሳት አልነበረባችሁም። አሁን በጣም ይቅርታችሁም የሚያቀው እናንተ ስትመለሱ ነው ማለት ነው። ኦልሬዲ ተመልሳቸዋል፣ ኦልሬዲ ታርቃቸዋል። ግን ደግሞ ትናንትና ቅዱስ እና ሀይሜ ተነጋግረው ነው የመጡት የምር ተነጋግረው ነው የመጡት። እንዴት ያስታውቃል መሰላችሁ? ፍሬንድሺፕ በጣም ስፋቱ በጣም ትልቅ ነው። በጣም ማለት ነው። መግቢያውም ትልቅ ነው። እነሱ ግን የገቡት በካሜራ ፊት በአንድ መንገድ ነው፣ በአንድ ቦታ ነው ማለት ነው። ሶ ሀይሚና ቅዱስን ተነጋግረው ነው የመጡት። ሁለተኛ ነገር ፈተና ላይ ያስቀመጠችው ብሩኬ ነው ማለት ነው። ከብሩኬ እና ከሊንዳ ምንም ነገር ሪሌሽን እንደሌላቸው እሷም ታውቃለች ማለት ነው። ሶ ምንድን ነው እናንተም ተማሩበት። ከሊንዳ ጋር የሰሩትን ቪዲዮ ትምህርት ነበረው። የእውነት በጣም ትምህርት ነበረው። ተማር። የገባችሁ ናችሁ፣ የምትማሩበት እንጂ ሁሌ ነገሮችን በጠማማ የምታዞሩ ነገር ከሆነ የእውነት በቃ አንድ ሲደመር አንድ ስንት ነው ስትባሉ ሶስት የምትሉ አጠፉ ማለት ነው። እንደዛ ከሆነ ልቦናችን ይመልስልንና እና ስራቸውን ኦልሬዲ ጨርሰዋል ብርኬ ብዙ ውጤታማ ሆኝ ያለው ብለዋል እውነትም ሆኗል አይደለም ለነሱ ይቅርና የገባውም ተምሮበታል ብዬ አስባለሁ ሶ አሁን ቅዱስ ከቅዱስ ጋራ ፍቅር ጀምራለች ማለት ሀይሚ እኛ በጣም ነው በቃ ይገርመናል ማለት ነው እኛ እየከሰከሰችን ነው ማለት ነው ሶ ፍቅር እንደዚህ በቀላሉ አይዝም በቀላሉም አይለቅም ማለት ነው ስታስቡ እንደዚህ ስትለው አረፈድክ፣ እኔ እንዲወስን ለምን እንዲወስን አደረግከኝ ምናምን ስትለው ከልቧ እንዳልሆነ ማወቅ አለባችሁ። በትላንትናውና ከትላንትናው በተደረገው ቴምፕሌት ማለት ነው እርርድብን ያደረጋቸው ልጆች አሉ እስካሁን ማለት ነው። እና እሷም እንደዚያ እየተናገረች ያልገባቸው እና ትላንትና ምን ሲሉ የሰማው መስላችሁ ያው ቪዲዮ ሲዘዋወር ነው ያየሁትና አንገቱን የሚያስደፋ ስራ ካላመጣች መቼም አትታረቀውም የሚል ኦዲዮ እየሰማው ነበረና፣ አሁን እነዚህ ታርቀው ሲመጡ እንደዚህ ብለሽ ያወረሽ ኦልሬዲ አየር ላይ ቀርተሻል፣ ተዘዋውረዋል። እና ምን ልት ነው፣ የእውነት የዘራችሁትን ነው የምታጭዱት። ሌላ ደግሞ በጣም ምሬ ነው የገረመኝ ነገር ቢኖር በቃ እነኚህ ስራዬ ነው ብለው ማለት ነው ስራዬ ብለው፣ ምንም አያውቋቸውም እኮ በአካል ብሩኬንም ሀይሚንም በአካል አያውቋቸው። አንዱን አንዱን ደግፎ እየማሉ ማለት ነው እየማሉ አረ በስመ አብ። እግዚአብሔር ሆይ ይቅር በለን። በከንቱ የእግዚአብሔር ስም በከንቱ አትጥራ ይላል። አንቺ ግን እየጠራሹ ነው፣ ኃጢአትም እየገባሽ ነው። ሁለተኛ ነገር እነኚህ ልጆች እየታዘቧችሁ ነው። እረተው ወደ ራሳችሁ ተመለሱ። የምር በጣም ነው የሚደብረው። እየተመለሳችሁ አይደለም። ለአሁን መስሏችሁ ላይ ይታይ ይችላል፣ ግን ነገ ነው የምታዩት። ዞር ብላችሁ ስታዩት፣ ቆም ብላችሁ ስታዩት፣ ልክ እንደ ዳኒሮስት ማለት ነው። ዳኒሮስት እንዴት እንደሆነ እዩት፣ ያ እንዳላበጣበጠ፣ ያ የመሰሉ ፍቅር እና ሀይሚና ብሩኬ ምን አድርጎ እንደበጠበጣቸው አሁን ግን እሱ መጨረሻው ምን እንደሆነ እዩት። ልመና ውስጥ ገብቷል። እናንተ በእናንተ ግዴታ መሆን የለበትም። በዛ በሆነ ሰንበዴ መማር አለባችሁ። የምሬ ነው የምላችሁ። ተማሩባቸው እና አሁንም ለወደፊትም እነሱ አይጣሉም ይታረቃሉ። እና መጨረሻውን ለሁላችን መጨረሻችን ያሳምርልን። የምር እንደዚህ አይነት ዘመኑ ከፍቷል። የእውነት ለስራ ብለን ከሀገር ወጥተን የሰው ጠላት ሆነን ስንነሳ በጣም ነው የሚገርመው። እና እግዚአብሔር ልቦናችን ይመልስልን።